ሰላም፣ ሰላም የቻናላችን ቤተሰቦች ዛሬም ባዲስ ኢንፎርሜሽኖች በአዲስ ኢንፎርሜሽን ይዘንላችሁ መጥተናል ማለት ነው። ሰሞኑን በጣም በቻናላችን አክቲቭ የሆነበት ሳምንት እንደሆነም ታውቃላችሁላችሁ። እንደዚሁም ከዚህም በኋላ በዚህ እንድንቀጥል አስተየታችሁን በዚህ ቻናላችን ላይ እንድሰጡ በጣም እፈልጋለሁ ማለት ነው። ኮሜንት ላይ በዚህ ቻናል ምን እንዲስተካከል፣ እንደዚሁም ከዚህ በኋላ በምን አይነት ግልጽ እንድንሰራላችሁ የምትፈልጉ ኮሜንት ላይ ፕሊስ አስተየታችሁን ስጡኝ ማለት ነው። እንደዚሁም ያልተመቻችሁ በዚህ ቻናል ካለ አስተየታችሁን ሰጥታችሁኝ እኔ ከዚህ በኋላ ላስተካከል ሳይክል ሞክራለሁ ማለት ነው። ይሄ ሀሳባችን ነው። እናም ዛሬ ለምን መጣሁ ካላችሁኝ በ2018 ዓ ም ማለት ነው ዩኒቨርሲቲ ፕሌስመንት ከተደረገ በኋላ አዳዲስ ዩኒቨርሲቲዎች ጥሪ እያደረጉ እንደሆነ እናውቃለን። ከዚህ በፊትም ሶስት ዩኒቨርሲቲ ጥሪ እንዳደረጉ እንደዚሁ እኔ በቪዲዮ ሶስቱም በቪዲዮ በቅጽፈት እንደሰራሁላችሁ ሁላችሁም ታውቃላችሁ። ለዚህ አዳዲስ ኢንፎርሜሽኖች በቅጽፈት እንድናደርሳችሁ ፕሊስ ለዚህ ቻናል ሰብስክራይ ማድረግና እንደዚሁም አዳዲስ ኢንፎርሜሽኖች ለብዙ ሰንድደርስ ፕሊስ ላይክ እንዳያደርጉ ፕሊስ ደግሜ ነገራችኋለሁ። አሁን አሁን ላይክ አርጉ ያሏችሁ ቅጽፈት ላይክ ብታደረጉ በጣም ለብሶ እንዲደርስ እንደዚሁም እኔንም ያበረታታኛል ማለት ነው። ምንድን ነው ኢንፎርሜሽኑ ካላችሁኝ ዩኒቨርሲቲ 2018 ወራቤ ዩኒቨርሲቲ ጥሪ እንዳደረገ ይታወቅ ነበር። እሱም ማሳሰቢያ እንደሰጠ እንደዚሁም ይሄ ወራቤ ዩኒቨርሲቲ ለሆነ ተማሪ ሁንዱ እንዲደርስ ፕሊስ ቪዲዮ ላይክ ማድረጋችሁን እንዳረሱ ማለት ነው። ምንድን ነው የሚለው ማሳሰቢያ የሰጠ ምንድን ነው በ2018 ሪሚዲያል ፕሮግራም ከተመደባችሁ ውስጥ ማለት ነው፣ ወይም ይሄ ዩኒቨርሲቲ ከተመደባችሁ ምንድነው ማሳሰቢያ የሰጠው ማሳሰቢያ ቶ ተማሪዎች ወደ ዩኒቨርሲቲ መግቢያ ቀናት ወደፊት የሚገልጽ መሆኑን እያሳወቅ፣ ስማርት ስልክ በመጠቀም ፎቶ ተነስታችሁ የሲስተም ፎቶ መቁረጫ በመጠቀም ጉርድ ፎቶ በዚህ ሊንክ እንድትልኩ ብሎ ማሳሰቢያ ሰጠው ነበር። ሊንኩ እኔ ዲስክሪፕሽን ወይም ኮመንት መጀመሪያ ላይ ልክላችኋለሁ ማለት ነው። ወደ ሲስተም ከ32ኛ ወር 2018 እስከ አምስተኛ ሶስተኛ ወር ቀርቧል 2018 እንድታስገቡ እናሳውቃለን ይላል፣ ማሳሰቢያም ሰጥቶ ነበር። ማሳሰቢያዎቹ እስከ ሰባት ምናምን ማሳሰቢያ በጣም ወሳኝ የሆኑ ማሳሰቢያዎችን ሰጥቶ ነበር። እሱነሱን ደግሞ በቴሌግራም ቻናል ላይ መጀመሪያ ኮሜንት ስር ላይ ያስቀምጥላችኋለሁ። አዳዲስ ኢንፎርሜሽኖች አዳዲስ ሁሉም ዩኒቨርሲቲዎች እስኪባል ድረስ እስከ ሁለት እስከ አንድ ሳምንት እና እስከ ሰባት ቀናቶች ውስጥ እንደሚጠሩ ይታወቃል። አንደኛ ከተጠራ በኋላ ቴሌግራም ቻነል ላይ ስለምለቅ ሁላችሁም ቴሌግራም ቻነል ጆይን ማድረጋችሁን፣ እንደዚሁም ስትገቡ ድሬ ፕሊስ ጆይን አርግታችሁ እንድትገቡ ማለት ነው። ማሳሰቢያ ሰጣሉ ማለት ነው። እንደዚሁም አዳዲስ ዩኒቨርሲቲ ከዚህ በኋላ የሚለቀቁ ከሆነ ማለት ነው ያው ነገም፣ ዛሬም፣ አሁን ከሰአት በኋላ ምለቅ ቪዲዮ ስላለ እንዲደርሳችሁ ሰብስክራይብ አርግታችሁ ሁላችሁም ሬዲ መሆን አለባችሁ። እናም እኔ አንድ ማሳሰቢያ ያለኝ ዛሬ አስራ ሁለት ሰዓት ላይ ማለት ነው ፉል ኮርስ ከኤ እስከ ዜድ ማተስ እንዴት መረዳት እንችላለን? ፍሮም ቢግነር ቱ አድቫንስድ እንዴት ማተስ መረዳት እንችላለን የሚለውን ዲቴል እርግጠኛ ነ ይህም ቪዲዮ ዩቱብ ላይ ማለት ነው፣ ኢትዮጵያዊ እንደዚህ አይነት ቪዲዮ አልሰራም። ሰራ የምትሉ ሰው ካለ ደግሞ ሊንኩን ዲስክሪፕሽን ላይ ያስቀምጡልኝ። እርግጠኛ ነ አልሰራም ነው ምላችሁ፣ ቢኮዝ በተለየ ቲዎሬቲካል እና ፕራክቲካል እንዳስረዳውበት እርግጠኛ ነ ማለት ነው። ኢዲት እየተደረገ ስላለ ብዙ ኢፈርት እየጠየቀ ስላለ ፕሊዝ ይህም ቪዲዮ ላይክ አድርገታችሁ ኮሜንት ላይ ሬዲ ነኝ በሉኝ ማለት ነው። እንደዚህ አይነት ኮንተንት የምትፈልጉ ከሆነ ይህን ቻናል ሰብስክራይብ አድርጉ ማለት ነው። ማን ነው ሬዲ ለዚህ ቪዲዮ? በሌላ ቪዲዮ እስክንገናኝ መልካም ቀን።